አላቅም እና ደግሞ ደሴ በጣም የደሴ ልጆች እድለኛ ናችሁ፣ በጣም አሪፍ መናፈሻ ቦታ ነው ያላችሁ። ቦታው በጣም ነው ደሴ የሚለው አላቅም። እዚህ ቅሪ ቅሪ እያለኝ ነው ግን ከዚህ መታ ወሎ ላይ ሁና የሆነ ትዝ ሲላት ወይም ወሎን ስታስታውስ ልጆቹ ጋር የተጨቃጨቀችው ወይም እንደዚህ ነገር ሳይሆን በቃ ደስታ ወሎ ወሎ ግብ የሚል ሽታ እንዲሸታት እናደርጋለን። ሶፊያ ሶፍ ሰላም፣ ፍቅር፣ ውድ ለልሽ ቶፊቅ ቤተሰቦች ሁላችሁንም ሰላም ብያለሁኝ። ሁልጊዜ እንደምላችሁ ደስታ፣ ፍቅር፣ ፈገግታ አይራቅ። ዛሬ እንደምታዩት በልዩ በሆነ አለባበስ ለየት ባለ ነገር መተናል። ሰላም አባታችን፣ እንዴት ናችሁ? ሰላም አለ። ዛሬ እንደምትያቸው አንድ አባተ ጎንም አለ። ግን በቅድሚያ ሁላችሁንም ሰላም ፍቅር፣ ደስታ ይብዛል ይብያለሁ። ሁሉ ግዜ እንደምለው ሁልጊዜ እንደምለው ፈገግታ፣ ደስታ ይራቀልን። እናንተ ደስታ ነው የኛም ደስታና ዛሬ የምንገኘው በውቢቷ ወሎ ውስጥ ነው። በቆንጆ መፍለቂያ በሆነችው በሃይማኖት ተከባብሮ በሚኖርባት ሁሉም እንብላ እንጠጣ ፍቅርን ካደለው ከቆንጆዎች መንደር ወሎ ደሴ ነው። ዛሬ ይህ ቦታ ስሙ ማን ይባላል? ውስጥ ምን አለ? ምን ነበር ውስጥ ላይ የሚካሄደው? እዚህ ብዙ አይነት የቅርስ እቃዎች አሉ። ለምሳሌ እነዛ፣ ለምሳሌ አድዋን ድል አርገው የመጡበት መርፍ ይኸው ይታያል። አዎ፣ ከዛም የቃታ መሳሪያዎች አሉ። ልዩ ልዩ አልባሳትና ጌጣጌጦች አሉ። ያም ከውጭ እስከ ሀገር ውስጥ እየመጡ የሚጎበኙት ምርጥ የደሴ ወይም የአማራ ክልል ብቸኛው ባህልን የያዘ ፍቅርን የያዘ ወይም የወሎን ፍቅርና ማንነት የሚገልጽ ያው እስከ ጽሑፉ አለ እዚህ ጋ ቁሟል። እንደ ወሎን ሲነሳ ምን ይመጣላችኋል? ወሎ ሲባል ወሎ የፍቅር የሰላም የቆንጆ የጎበዝ አገር ነው። አሁንም የፍቅር የሰላም ማንም ሃይማኖት ማንም ብሔር የሚኖርበት በፍቅር በደስታ እጅግ የሚማርክ የምንወደው ውብ አገራችን ነው። ወሎ ማለት ወሎ እንደው ይሄ ይታወቃል። ወሎ በፍቅር ይታወቃል። በቃ አብሮ በመብላት አብሮ እንግዳን በመቀበል በመሸኘት ውብ የሆነች አገራችን ወሎ ወሎ በጣም ደስ የምትል ሲናገሩ፣ ለራሱ ደስ አለኝ ነዘረኝ፣ ለምን አላውቅም። እና በቃ ወሎ ላይ መጥቶ በቃ ማንም ሰው ተከፍቶ አይሄድም። ወሎ ላይ ተደስቶ ፍቅር ጨምሮ ደግሞ ደጋግሞ እንኑርበት እንምጣበት የምትል ውብ የሆነች ሀገር። በቃ አየሯም የሰውም ባህሪ የሚበላውም የሚጠጣውም ሰው ብቻ አይደለማ አይደለም ሁሉ ምቹ በቃ ሁሉም በቃ ቸር ነው እያለ ነው። እናመሰግናለን፣ አባታችን አላህ ያክብርልን። እንደምታዩት ከአባታችን በትንሹም ቢሆን ሰምታችኋል። በነገራችን ላይ ወሎ ብዙ ያልተነገረ ታሪክ አላት። ብዙዎች ጋር ስሰሙት ደጋግ ህዝቦች፣ መልካም ህዝቦች፣ የፍቅር የዋህ ህዝቦች እንደሆኑት ነው። በአካል መጥታችሁ ያያችሁ ትኖራላችሁ። እንዲሁም ያላያችሁ ወደ ወሎ ኑ እንላለን። ፍቅርን እንሰጣለን፣ ደስታን። ክፋት የለም በውስጣችን። ይህ እኔ ራሴ ማሞገስ ሳይሆን ብዙዎቹ ጋር ከብዙ ወንድሞቻችሁ ወይም ቤተሰቦቻችሁ ትሰሙ ይሆናል። እስኪ ስለ ወሎ የሰማችሁትን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል የራሳችሁን ሀሳብ ማለት ነው። ዛሬ ወደ መጣሁበት ጉዳይ ስገባላችሁ ስለ ወሎ ትንሽ ከነገርኳችሁ፣ ያው ከሳምንት በፊት ሶፊያ ወደ ወሎ እንደመጣ ይታውቃላችሁ ና ትንሽ ነገሮች ያልታሰቡ ነገሮች ተፈጥረው ነበረ። እነዛን ነገሮች ለማስተካከል ዛሬ ቅሬታም ካለ ይቅር ተባ ብለን የመጣችበትም ጉዳይ እስካሁን አልነገረችኝም እኔ ላለፉት ቀናት አልነበርኩምና ትንሽ ችግሮችም ተፈጥረዋል። እነሱን በርቅ በሰላም በደስታ ፈተንም ወሎ ላይ ፍቅር ሸምተን እንድትመለስ አደርጋለሁ ማለት ነው። ሶፊያን እዚህ ጋር ጠርቻታለሁ ወደዚህ ሙዜ ማለት ነው ከከተማው ከፍ ብሎ የሚታይ ቆንጆ ቪዩ የምታዩበት ቦታ ነው። በነገራችን ላይ እስቲ ትንሽ ላሳያችሁ። በኋላ ማሳያችኋለሁ ግን ከዚህ ሁናችሁ በጣም ደሴን ገጽታ ግማሿን ፓርት ማየት ትችላላችሁ። በነገራችን ላይ በጣም ውብ ነው፣ በጣም ቆንጆ ነው። እንዲያውም አሁን ፀሐይ ብርሃን ስለሌለ በደንብ ላይታያችሁ ይችላል። እዚህ ጋር እንደምታዩት በትንሹ ይ የገበያ ደሴ አራዳ ገበያ የሚባለውን አካባቢ በትንሹ ካሜራማን ወደዚህ ይዘልና በትንሹ በከፊል ደሴ እንታዩበታላችሁ ጋ እንደምታዩት የአይጠየፍ ቤተ መንግስት አለ። በጣም ትልቅ ነው። ስለዛ አንድ ቀን ሂጃ አሳያቸዋለሁ። አሁን ያለበት ሁኔታ ትንሽ ሰላማዊ ስላልሆነ ወደዛ መሄድ ስለተከለከለ ነው። እዚህ ጋር እንደምታዩት አራዳ ገበያ ነው፣ በጣም ትልቅ ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ደሴ ሲነሳ አራዳ ገበያን አለማንሳት ወይም አለማውሳት አይቻልም ብዬ አስባለሁ። እና ተመልካዮች እንደምታውቁት ሶፊያ ወሎ ውስጥ ናት። ባለፈው እንደመጣች አይታቸዋል። ከሳምንት በፊት ግን ከመጣሱ በኋላ ትንሽ ቅሬታ ወይም ትንሽ ጸቦች ነገሮች ተፈጥረዋልና፣ ከሮዝዬ ጋር አልተግባቡም። ይህ ደግሞ እኔ ወሎ መታ ሶፊያ ተከፍታ ወይም ተቀይማ እንድኬዳ አልፈልግም። ወሎ ስታስበው የሆነ የሚያስጠላት ትዝታ ሳይሆን ደስ የሚል ደግሜ ብሄርኩ በቃ በቃ ወሎ ሁልጊዜ ሂጂ ሂጂ የሚያስብላት ትዝታ እንዲኖራት ነው የምፈልገው። ያው ነገሮች አልተመቻቹም እና አንዳንድ ነገሮች ክስተቶች ተከስተዋል። ዛሬ እዚህ ሶፊ አለች መታለች ጠርቻታለሁኝ። ከዛለች ከዛ አለች። በነገራችን ላይ ዝም ብዬ በሌላ ቪዲዮ ምሰራ ምናምን አስመስዬ ነው አሁን ቶሎ እንላታል። ለእሷ የወሎ ባህል የሆነውን የወሎ እንስቶች የሚዋቡበትን ምርጥ የባህል ልብስ አለብሳታለሁ ማለት ነው። እኔ ጋ ፏፈሽ ብላ ታይዋታላችሁ። እንዴት ነው ትስማማላችሁ? አለ። ስለዚህ ብዙዎቻችሁ ትስማማላችሁ ብዬ አስባለሁኝ። እንደነገርኳችሁ ከዚህ መታ ወሎ ላይ ሆና የሆነ ትዝ ሲላት ወይም ወሎን ስታስታውስ ልጅቱ ጋር የተጨቃጨቀችው ወይም እንደዚህ ነገር ሳይሆን፣ በቃ ደስታ ወሎ ወሎ ግብ የሚል ሽታ እንዲሸታት እናደርጋለን። ሶፊያ ሶፍ እየሰማችኝ ሰማች እየሰማች ነይ ነይ። በነገራችን ላይ አይኗን አሟታል። ትንሽ ነይ። ምን እንዴት አለው?

እሺ መነጽር ልበሽ። በቃ ንፋሱ የሚረብሽሽ ከሆነ ችግር የለም። እስኪ ልበሽ እስኪ። በመነጽር እንዴት ናት ሶፊያ? አልወደም። በነገራችን ላይ መነጽር አይመቸኝም። በቃ እንደዛ ስታፈል ያጋጨችሽ ማለት ነው። ከካሜራ ሮዚ አርንቄሽ አለ። እሺ በዚህ ሀገር እሷ ተደባረባችሁ? አይደለም እኔ ማንም ሰው አይመታኝም። በነገራችን ላይ እሺ እሷ እሷ ትንሽ ጉልበተኛ ነው። ከካሜራው ጀርባማ የሆነች የሆነሽ ነገር አለች ማለት ባለፈው ዚ መተሻት ነበር እጥኝ የሆነ ቆልፋልኝ። አለ እሺ ባለፈው ደው እንደዛ ተነጫጭሽ ነበረ። ዛሬ እንኳን የፈለኩሽ የጠራሁሽ ላንቺ ሰርፕራይዝ አለኝ። ዋው በመነጻ ደግሞ ደሞ ታምራለሽ። ለካሜራ በጣም ተምራለሽ። ለማንኛውም ዛሬ

ላልቅስ ታዲያ እንድት ለምታለቅሻለች? እኔ ሁልጊዜ እንድትስቂ ነው የምፈልገው። ዛሬ መዚህ የመጣሁት ባለፈው ትንሽ ወይዘሪች ጋር ትንሽ አለመግባባት ነበር። ያን ነገር ፈታችሁ በቃ ፈገግ ብላችሁ የወሉን መዋቢያ የሆነውን ምርጡ ባህልን የሴቶች የወሉ እንስቶች የሚፈኩበትን ለብሰሽ ማየት እፈልጋለሁ ለብሰሽ እፈልጋለሁ። ለምን ምስትናተ ልብሳት ወይም ፍቅረኛህን? እሺ፣ በቃ አሁን እኔ ሌላ እንትን አይደለም፣ ሌላ ጸብ ወይም ሌላ ለወሬ አይደለም። አንቺ ለብሰሽ በቃ ተውበሽ ማየት ነው የምፈልገው። ትስማሚያለሽ? እኔ እንድለብስ ፈልገው? አዎ፣ አንቺ ለብሰሽ ማየት ፈልጊኝ። እሺ ካልክ ችግር የለውም። እሺ ብላለች። ለምን ሚስትህን አታለብሳት? መልካም ነው ይሁን። ለዋናውም በሶፊያው አሁን ስጦታውን እሰጣታለሁ። እንቺ እቺን ያጂ እቺን ያጂ አይንሽን ጨፍኝ። ጨፍነሽ ግን እነሱ ነው ያለው። ባልጨፍንም እየታየኝ አይደለም። አይ ስልታን በአንድ አይኔ ነው ብቻ፣ ብቻ ነው እየሰራ ያለው። በቃ አሁን ጀምረሽ አይንሽን ጨፍነሽ እሺ አውራች አብራቻቱ አሰላሙ አለይኩም የሊስ ቶፊቅ ቤተሰቦች እንደምን አላችሁ? በአገር ውስጥም በሀገር ውጭ ያላችሁ ቤተሰቦቻችን ሁላችሁንም ሰላም ብያለሁ። አዎ ያው ታውቃላችሁ ቶፊቅ ጋር ማግኘትም መገናኘትም አልፈልግም ነበረ፣ ግን ሰው ሀገር ላይ ደግሞ ይሄም ሀገሬ ነው። በነገራችን ላይ ሀገሬ ነው። ሰው ሀገር እንኳን አለለም ሀገሬ ነው። ግን በቃ ነገሮቹን ወደ አገሬ ወደ አዲስ አበባ ስተመመለስ ድረስ በትዕግስት ነው ማለፍ እንዳለብኝ እየተሰማኝ ያለው እና ከማንም ጋር መቀያየብም ሆነ መደባበርም አልፈልግም። የምር ዛሬ ይኸው በጣም አይኔን አሞኛል። ግን አይኔን አሞኝ እንኳ ያልቀረቡበት ነገር ማንም ሰው ጋር መቀየም ስለማልፈልግ ነው እንጂ እንደዚህ አይኔ አሞኝ አልወጣም ነበር። እንግዲህ ቅር በሉኝ፣ ዛሬ በመነጸር ነው ማወራችሁ። ያው ፈልጊው አይደለም፣ አይኔ ስለታመምኩ ነው። እና በጣም ነው የምወዳችሁ ማከብራችሁ። ዛሬ ቶፊቅ ምን ሊሰጠኝ፣ ምን ሊያደርገኝ፣ ምን ሊለኝ እንደሆን አላቅም። ሀፋፍ ነው እያመንኩት ያለሁት በነገራችን ላይ ሙሉ ለሙሉ እያመንኩት ምናምን ነገር አይደለም። እስቲ ብቻ ኸይር ነው ነው የሚባለው፣ ኸይር ነው ነው የሚባለው። ብቻ ኸይር ነው፣ ሁሉን ነገር ለበቅ ነው የሚባለው። ያምራል። በነገራችን ላይ ባህል ልብስ አምሮበታል፣ አምሮበታል። ቻላቅም እና ደግሞ ደሴ በጣም የደሴ ልጆች እድለኛ ናችሁ። በጣም አሪፍ መናፈሻ ቦታ ነው ያላችሁ። ቦታው በጣም ነው ደስ የሚለው። አላቅም እዚህ ቅሪ ቅሪ እያለኝ ነው ግን ስራ ስራ አለኝ። የመጣሁትም ለስራ ነው፣ ለነገር አልነበረም። የመጣሁት ለስራ ነበር የመጣሁት። መጭ እያማሽ ነው አሜት ላይ ነው የደረስኩት። ምንድን ነው ንገሩኝ። ይህም ብቻ ሐሜት ላይ ነው፣ ምንድን ነው? አይ አላማው ማለት እዚያ ገር የመጣሁት ለስራ ነበረ። ግን ባላሰብኩት ነገር ነገሮች ማለት እኔ የመጣሁት ለመልካም ነገር ነበር። መጀመሪያ የመጣሁት ለመልካም ነገር ነበር። ግን ነገሮች ደግሞ መልካምነቱ ተቀይሮ ወደ መጥፎ ነገር። እኔ ደግሞ እያማሽ ነው ብዬ ከጀርባሽ እየሰማሁ ነበር። ፍቅር ናቸው ስትል ሰማው ልበል? ለማንኛውም የተከበረ ልብስ ለብሰሽ ተውበሽ አምረሽ እንድትመጭ ፈልጋለሁ። ለኔ ነው? አዎ ላንቺ ጊፍት ነው። ይሄ ላንቺ ሁልጊዜ በዚህ እኔ እንድታስታውሽ ይፈልጋለሁ። ሁሉን እንድታስታውሽ ይፈልጋለሁ። አንተ ነው። ወሎን ሁሉንም በቃ ወሎን ወሎን አስታውሽ። ማለት እኔ ባስታውሳቸው ይሻላል። የወሎ ልጆች በቃ ደርሰሽ ነኝ። ቶሎ እዛች ጋር መቀየሪያ ክላስ አለ፣ ለብሰሽ ነው ነይ፣ ነይ፣ በዚህ ነው መንገዱ ለማንኛውም ቤተሰቦች እንደምታዩት ምን እንዳለቻችሁ አላውቅም። ርኩ በኋላ በኋላ ቪዲዮውን ኤዲት ሳደርግ ነው ማየው። ለብሳ ትምጣ፣ ተውባ ትምጣ። ከዛ በኋላ እናንተ ምን አይነት አስተያየት ትሰጣላችሁ። ሌላም እንግዳ አለኝ ዛሬ። ይቅር ለማባባል ነው ብያቸዋለሁ። እንግዳይም አለች፣ እንግዳይም ትመጣለች፣ ይመጣልች። እስከዛ ሶፊ ያምርባታል አያምርባትም? ለብሳ ትምጣ እንዴት ነው እንዴት ነው እንዴት ነው እንዴት ነው! ፍክት ታላለች የሚች ልጅ። እስኪ እናንተ ተናገሩ፣ ምንድን ነው ምን ተገንቶ ነው እንደዚህ ሰው ይዋባል? እንዴት ነው ቤተሰብ አለማረብኝም? በነገራችን ላይ የባህል ልብስ ያው እንደሚያምርብኝ መስክረውልኛል፣ አንተ አላየህም እንጂ። ማነው የመሰከረልሽ? ቤተሰብ ከአሁን በፊት እንትን ብላ፣ አይ ከምር በጣም አምሮብሻል። እንዴት አያቸዋል እናንተ ሬት አርጓል ልክ ግን ልክ፣ አዎ ልክሽ ነው። አይ የሆነ ሳይዝ ፎቶ አሳየዋል። እህ ደሞ አንቺን ይበልጥ ያወቀችሽ ልጅ አለች። የምር ከምር ሰዓት ይመረጣች አለች። ያምር ልግልፍ ሲምር ወላይ ቤ ወላይ ወደሽዋ በጣም አው ወደርሽ። ይሄ ደሞ አስባችታለች። ዋው ምንድን ነው ስሙ? ይሄ አምባሪ ይባላል። እንዴ ሚቻለላ ከምር አታውቂውም? ብዬሽ ነበር። በጣም አምሮብሻል። እስኪ እስኪ ያሳያቸው፣ አሳዩት፣ ከታች እስከ ላይ። አንድ ሁለት ሶስት። ሞዴላችን እየተዋበች ነው ያለች። ነው መጀመሪያ ያመማት ለራሱ ለቀቀኝ እያለች ሞዴል ሞዴል ሶፊያ ይላችኋል። እዛ ጋር ሞዴል ሶፊያ እንዴት ነው ወንዶችን አድርጋለሁ መሰላችሁ። ሶፊያ የወሎ ጭፈራ እንድታሳይ እንፈልጋለን። እዚህ ጋ መድረኩ ላንቺ ይለቀቅልሻል፣ በሁሉ ደስ በለሽ። እኔ በራሴ በኩል አሁን ጭፈራ አልችልም፣ ግን ዛሬ አይቀርልኝም። አንቺም እዚ ጋ ሜዳውን እስኪ ወሎ ላይ ፍንደሽድሽ በይበት። ስለዚህ ሚስተር ሶፊያን እንመልከት

ይሄን ያክል ይቀራል። ትንሽ ይሽ እውነት ነው። ልቤ ደከመ። ይት ለማንኛውም እንደዚህ ፍራታ ደስ ከማልች። ዛሬ ደግሞ ወሎ መለሻሽ ጊዜሽ ቀርቧል እንደነገርሽ ማለት ነው። ስለዚህ ከወሎ ስትመለሽ አኩርፈሽ ወይም ሰው ጋር ቅር ተባብለሽ እንድትመለሽ አልፈልግም። ከምንረኝ ስሬች በይቅርታ በቃ መጀመሪያ እያልኳቸው ነበር። ሶፊያ ወሎ መታ ቅር ብሏት ወይም የሆነ ልባ ውስጥ ቂም ይዛ እንድትመለስ አልፈልግም። አባታችን የሆነ አባት እየተናገሩ ነበር፣ ወሎ የፍቅር የመቻቻል የይቅርታ ሀገር ነው ተብሏልና ያ ነበር። እንድት አይሆንም። አንድ ሰው ጋር አስታርቅሻለሁኝ ቂማችሁን ውስጣችሁ ያለውን ይቅርታ ባብላችሁ እሷም ከሆነ ጥፋቱ ከአንቺም ከሆነ ጥፋቱ፣ ሁሉን ነገር በሰላም አልፋችሁ። ሰው ልጅ በህይወቱ ብዙ ነገር ያጋጥመዋል። ስለዚህ ይቅር ለመባባል ዝግጁ ነች። ከማንም ጋር ይሁን ማንም ጋር ይሁን እኔ ከማመጣልሽ ሰው ጋር ይቅር ትባባያለች። ችግር የለም ይቅር ብዬሽ አልፋለሁ። ይቅር ብዬሽ ሳይሆን አንቺም ጥፋተኛ ከሆንሽ እሷም ጥፋት ካለባችሁ አንሻምን ይዛቃል። አንድኛቸው እንደነገርኳቸው በአንዱ በኩል ተደባብረው እንትን ብዙ አልፈልግም። ይቅር መባባል ካለባቸውም ይቅር ተባብለው ስህተታቸውን አርመው፣ ጥፋተኛው እናንተ ታውቃላችሁ። ይሄንን ማለት አልችልም። መነጠሉ እሺ ልበሽ ዓይንሽ እንትን ካለሽ፣ ስለዚህ ሰውዬው ይምጣ። ሮዚ፣ ግንባርሽ ለገብሽ ሮዛ ሮዝ አንጭራ እስኪ ክላስ በሩን ዘግቼዋለሁ፣ ክፈተው እንዳትመጣ ብዬሽ ሮዝ። ሮዝ ነይ ምንም እንዳትሸሺ በቃ ሰላም። ምንም የሚያዳረሳችሁ ነገር የለም በፒሳ ሮዝ

ያለፈው ነገር አልፏል። የተፈጠረው ነገር ተፈጥሯል። ስለዚህ በቃ ያለፈውን ትታችሁ በቃ ትዝታ አድርጋችሁ ሁሉን ነገር በፒስ እናንተ ብዙ መስራት የሚጠበቁባችሁ ናችሁ። ካሁን በኋላ ጓደኛ ምኗችሁ ጥሩ ጊዜ ልታሳልፉ ስላላችሁ ስለዚህ በውስጣችሁ ምንም አይነት ቅሬታ ሳይኖር አንቺም ተመስቻለሁ ብለሻል፣ አንቺም እንደዚህ ሁኛለሁ ብለሻል። በቃ ሁለታችሁም ያለፈውን እርሱት። ሮዚ ሶፊ፣ ስለዚህ በቃ እስኪ ተቃቀፉ። ይደገ እስኪ አንድ በደንብ በደንብ አልተቃቀፉም እያሉኝ ነው እዛ ጋር። እንደሚናግሩ ከልባችሁ ነው ያ እንደዚህ የሚያምርባችሁ ከምር። አይ እኔ እኮ ድሮንም እንደዚህ ነገሮች እንደዚህ እንደሆኑ አልፈለኩም ነበር። ያው ያጋጥማል በሚሉ አልፈዋሉ። ስለዚህ በአሁን በልብሽ ውስጥ ምን የሚገኝ ምንም አይነት ነገር የለም። ለሶፊ አመለካከትሽ ምንድነው? ካሁን በኋላ እንደ ጓደኛ መሆን ከቻለን እንደ ጓደኛ እንደ እህታማ ምንድን ነው የሚባለው እህትማማቾች መሆን ከቻለ እህትማማቾች ምን ሆናለን ከዚህ በኋላ ማለት እኔ ውስጤ ላይ ምንም የለም በቃ ረ ረሳት ሶፊች ውስጥ ችግር የለም ኦ ችግር የለም ሳይሆን ችግር የለም ብሎ ማለፍ ችግር እንዳለ የሚያሳየው ስለዚህ ምን ልበልክ ማለት ሁሉንም እንዳመጠጡ ነው የምትመልሰው በነገራችን ላይ እና የአንድ ሰው ፍቅር ከሆነ ፍቅርህን ነው የምታሳዩት ጠብ ከሆነ ደግሞ ጠብክ እንደምታሳየው። ና ያው እኔ ቅርታ አድረግ ያለው ማንም ጋር መጣላት አልፈልግም። እኔ እዚህ ጋር ስም የመጣው ሲጀመር ለስራ ነው። እንደዚህ አይነት ነገር እንደሚያጋጥመኝ በቀ ኖሮ አልመጣም ነበረ። ግን ሁሉም ደግሞ ስላለፈ አሁን ሁላችንም በቃ የቅርታ ልብ ስላለን ደስ ብሎኛል። ሰው ልጅ ተጣልቶ መቅረት የለበትም። ብዙ ነገር ልትደራረግ ትችላለህ። ግን ቅርታ መደራረግ ታላቅነት ስለሆነ እኔ ስለዚህ ሶፍቾፕ ካሁን በኋላ ምንም እንትን አይኖርም። ፍቅር ትሆናላችሁ ብዬ አስባለሁ። ስ ቅድም ማን ዝባዜ እዚህ ጋ ሆናችሁ ሁለታችሁ እስኪ አንድ ሁለት ሶስት የወሎ ሙዚቃ አሳዩናል።